ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች፣ ኢየሱስ በቶሎ ይመጣል። ሰላም ሰላም። ጤና ይስጥልኝ በመላለሙ ናችሁ የድንቅ ፍጻሜ ዝግቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ፣ ያላችሁበት የአለም ዳርቻ ጸጋና ሰላም ከሁላችሁ ጋር አይሁን። የጎግና የማጎግ ሰልፍ ከመቸውም ጊዜ በላይ ነጋሪት እየተጎሰመ ድምፁ ዓለምን እያካለለ እዚህ ደርሷል ማለት ነው። እንግዲህ በከፍተኛ ደረጃ ከሳምንት በላይ ያስቆጠረው በጣም በጣም አስደንጋጭ ሆነው የእስራኤልና የኢራን ጦርነት፣ የሚሳይልና ድሮን ጦርነት ዛሬ መልኩን ቀይሮ አሜሪካ በቀጥታ ገብታበታለች ማለት ነው። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዳስታወቁት የአሜሪካ ቦምብ ጣይ ቢቱ የሚባሉ ቦምብ ጣይ አውሮፕላኖች በቀጥታ በኢራን የሚገኙትን ሶስቱንም ዋና ዋና የኒኩሌር ማብለያ ጣቢያዎችን ስድስት የሚጠጉ ባንከር በስተር የሚባሉ ደርማሽና የትኛውንም ተራራ ንደው መግባት የሚችሉ ቦምቦችን በነዚህ በኢራን በሚገኙ የኢራን የኒኩሌር ጣቢያዎች ላይ መጣላቸውንና እነዚህም የኒኩሌር ጣቢያዎች ከጥቅም ውጭ መሆናቸውን አረጋግጠዋል ማለት ነው። እንግዲህ በሶስቱ በኢስፋሃን በናታንዝና በፎርዶ የኢራን ከተሞች ላይ የሚገኙትን እነዚህን የኒኩሌር ጣቢያዎች አሜሪካ በጣም ሲፈሩ የነበሩትን ቢቱ ቦምብ ጣይ አውሮፕላኖችን በመላክ በቀጥታ አሜሪካ ራሷ እጇን በቀጥታ አስገብታ ነበረ የደበደበቻቸው ማለት ነው። ዶናልድ ትራምፕ እንዳስታውቁት እንግዲህ የኢራንን የአየር ክልል ተቆጣጥረነዋል ብለው ከቀናት በፊት ተናግረው ነበረ። ኢራን ምንም ባየር ላይ የሚላኩ የትኞቹንም ጀቶች፣ የጦር ጀቶች የመቆጣጠር አቅም የላትም። ለምን መቃወሚያቸውን በሙሉ ከጥቅም ውጪ አድርገነዋል ብለው ነበረ። ከዚህም በላይ ወደ ሁለት የሚጠጋ ወደ ሁለት ሳምንት ለኢራን ሰተናታል ብለው ነበረ። ነገር ግን ይሄን ከተናገሩ ከጥቂት ቀናት በኋላ የአሜሪካ ቦምብ ጣይ ቢቱ ቦምብ ጣይ አውሮፕላኖች ወደ ኢራን ዘልቀው ገብተው እነዚህን በጣም በጣም በጣም ወሳኝ የሆኑ የኢራን የኒውክሌር ማብለያ ጣቢያዎችን ደብድበዋል ማለት ነው። እንግዲህ እነዚህ ባንከር በስተር የሚባሉ ቦምቦች በመቶ ሜትሮች ወደ ታች ዘልቀው በመግባት ከፍተኛ ጉዳት ማድረስ የሚችሉ ናቸው። በተለይ ፎርዶ የሚባለው የኒኩሌር ማብሊያ ጣቢያ በተራራ ስር የተሰራ ከመሆኑ አንጻር በጣም በጣም ሚስጥራዊና ጥልቅ የሆነ የኒኩሌር ማብሊያ ጣቢያ ነው። ነገር ግን ዶናልድ ትራምፕ እንደተናገሩት በፎርዶ የሚገኘውንም የኒኩሌር ማብሊያ ጣቢያ እንደዚሁ ደብድበነዋል ብለዋል። እንግዲህ ወደ ስድስት የሚጠጉ ባንከር በስተር የሚባሉ ቦምቦችን በኢራን የኒኩሌር ማብሊያ ጣቢያዎች ላይ ጥለዋል ማለት ነው እንግዲህ በጣም ወገኖቼ አስፈሪ የሚሆኑ ነገር ከዚህ በኋላ የአሜሪካ እና የኢራን ጉዳይ ስ ወዴት ይሄዳሉ? በጠረጴዛ ዙሪያ ተጀምሮ የነበረው ዲፕሎማሲ ወይም ደግሞ ንግግር ሲቀጥላል ወይ ነው? እንግዲህ ልብ በሉ ቴሄራን በከፍተኛ ደረጃ በእስራኤል ራሱ የሚደረግባትን ድብደባ ለመቋቋም በከፍተኛ ደረጃ አልቻለችም። ይሄ ማለት የአየር ክልሏ ሙሉ በሙሉ በእስራኤል ቁጥጥር ውስጥ እንዳለ ይታወቃል። ምንም እንኳን ራሷ ቴሄራን የምትለቃቸው ኢራን የምትለቃቸው ሚሳኤሎች በእስራኤል ጉዳት እያደረሱ እንዳለ ቢታወቅም፣ የሞቱ ሰዎች እና የንብረቱ ውድመት እንዳለ ቢታወቅም፣ ነገር ግን የእስራኤል የጦር ጀቶች ወደ ኢራን እንደፈለጉ ነው የሚመላለሱት። አሁን ደግሞ አሜሪካ በቀጥታ በተዘዋዋሪ ሳይሆን በቀጥታ ገብታበት በኢራን ላይ እንግዲህ እንደዚህ በጣም የሚፈሩና የሚጠበቁትን ቦምቦች አዝንባለች ማለት ነው። እንግዲህ ዶናልድ ትራምፕ እንደተናገሩት ከሆነ ይህንን ከእስራኤል ጋር በመተባበር አድርገነዋል ብለዋል። በቀጣይ አሁን ለሰላማዊ ድርድር የተመቻቸ ሁኔታ ተፈጥረዋል ነው ያሉት። አሜሪካ ወደ ጦርነቱ እንደማትገባ በማሰብ ከሆነ ኢራን ይህን ያህል ያመጸችው፣ ከዚህ በኋላ ግን ተገዳ ወደ ጦርነት ወደ ሰላማዊ ድርድር ትገባለች። ከዚህ በኋላ ሁለተኛ በኢራን የኒውክሊየር ማብላ የሚባል ነገር እንደማይኖር ስም ትፈርማለች። ይህን ስምምነት በግድ ትፈርማለች ብለው አሜሪካ ይህን ነገር በቸልታ እንደማታየው በትራቸውን በማሳረፍ እንግዲህ አረጋግጠዋል ማለት ነው ወገኖች። እንግዲህ እነዚህ ነገሮች ወዴት ነው ፍጻሜያቸው የሚሄደው የሚለው ነገር ምክንያቱም የአሜሪካ በዚህ ልክ ልክና በዚህ ደረጃ በቀጥታ ወደ ኢራን እስራኤል ጦርነት መግባት ሌሎች መዘዞች እንደሚያመጣ ይታወቃል። ራሽያ ለምሳሌ በቀጥታ ከአሜሪካ ጋር በኢራን የሚገኙ የኒውክሌር ማብለያ ጣቢያው ላይ የሚሰሩ ራሽያውያን ምንም አይነት ጉዳት እንደማይደርስባቸው ከአሜሪካ ዋስትና ስጣይ ይጠይቅ ነበር። አሜሪካ ቀጥታ ገብታ ይህንን ጥቃት የምትፈጽም ከሆነ አንድም የራሻ ዜጋ እንዳይገደል፣ አንድም የራሻ ዜጋ ምንም አይነት ጉዳት እንዳይደርስበት ማስተማመኛ ስጠይቅ እንደነበር ይታውቃል። ዶናልድ ትራምፕ ወይም የአሜሪካ መንግስትም ማንኛውም በራሻ በኢራን የሚገኝ በኒኩሌር ሳይት ላይ ጣቢያ ላይ የሚገኝ የራሻ ዜጋ ምንም አይነት ጉዳት እንዳይደርስበት የሚቻለውን ጥንቃቄ እናደርጋለን በማለት ለራሻ ምላሽ ሲሰጡ ነበር ማለት ነው። እንግዲህ በዚህ መንገድ ነገሩ ወዴት ይሄዳል? በእርግጠኛነት የአሜሪካ መሆኑ የእስራኤል ዓላማ በኢራን ያለውን መንግስት መቀየር ነው ወይስ ደግሞ ሙሉ በሙሉ እነዚህን የኒክሌር ማብላያ ጣቢያዎችን ማፈንዳት ነው? ሌሎች መንግስታት፣ ለምሳሌ በቅርቡ ከቻይና አንድ ግዙፍ አውሮፕላን ምን እንደጫነ ያልታወቀ ግዙፍ አውሮፕላን ወደ ኢራን መግባቱ ተረጋግጧል። እንግዲህ ይህ አውሮፕላን ምንድነው ይዞ የመጣው የሚለው ነገር አሁን ምናልባት አሜሪካ ፈጥና ጉዳት እንድታደርስ ያደርጋትም ወደ መተኮስ እንድትሄድ ያደርጋትም ይሄ ከራሽያ ከቻይና ወደ ኢራን ገባ የተባለው ግዙፍ አውሮፕላን ሊሆን ይችላል ተብሎ ይገመታል ማለት ነው። እንግዲህ ቻይናም ሆነች ራሻ ኢራንን ለመታደግ በሚችሉት መጠን እየተንቀሳቀሱ እንዳለ ይታወቃል። አሜሪካ ግን በራሷ ስልጣን ጣልቃ በመግባት ይህንን ጉዳት እንግዲህ በኢራን ላይ አድርሳለች ማለት ነው። በእርግጠኛነት እነዚህ ሀያላን ሀገራት እንደነ ራሺያ፣ ሰሜን ኮሪያ እንዲሁም ቻይና ያሉ ሀገራት ወደዚህ ጦርነት የሚመጡ ከሆነ አሜሪካ በቀጥታ ስለገባችበት አውሮፕላኖቻቸውን፣ ጀቶቻቸውን ይዘው የሚመጡ ከሆነ አለማችን አስፈሪውን ጦርነት ለመጋፈጥ ትገደዳለች ማለት ነው። ወገኖች ይህ እንግዲህ የጎግ ማጎግ ሰልፍ ደውሎ ማለት ነው። በግጥራሻ የምትገኘው በአርማጌዶን አሰላለፍ ውስጥ ነው። ብሪክስ የሚባለው አዲሱ የፖለቲካ አሰላለፍ በአለም ላይ አራተኛውን የዓለም ጦርነት ወይም ደግሞ የአርማጌዶን ጦርነት ለማስከተል የተሰበሰበ ስብስብ መሆኑ ይታወቃል። ነገር ግን በዚህም ጦርነት ላይ የሚችሉትን ለማድረግና የአሜሪካን ኃይል ለመገዳደር ይፈልጋሉ ማለት ነው ሀያላኑ። እንደዚህ ባሉ ጦርነቶች መሀል ላይ አቅማቸውን ይፈትሻሉ፣ የመሳሪያ ብቃታቸውን ይፈትሻሉ፣ ወዳጅነታቸውን ይፈትሻሉ። በጣም ብዙ ነገሮችን ነው የሚያደርጉት። ስለዚህ በአሜሪካ ጣልቃ ገብነት የተደረገው እንግዲህ ዛሬው ድብደባ በእርግጠኛ አለም ላይ ያለውን የፖለቲካ አስተላለፍ ሊቀይረው ይችላል ተብሎ ይገመታል። ዞሮ ዞሮ ግን ከሁሉ በላይ የእግዚአብሔር ቃል እውንነት እየተረጋገጠ እንዳለ ለእናሰምር እንወዳለን። ሕዝቅኤል 38 እና 39 ላይ የዛሬ 2600 ዓመት የተነገረው ማንኛውም ቤት ዛሬ እግር አውጥቶ አካል ለብሶ በመካከላችን እየተመላለሰ ነው የሚገኘው። ሁሉም የሚዲያ አውታሮች በሙሉ በእስራኤልና በኢራን መካከል ያለውን ይህንን በጣም ከፍተኛ ውጥረት በመዘገብ ላይ ነው የሚገኙት። የአሜሪካ በቀጥታ ዘው ብለው በዚህ ጦርነት መግባት ደግሞ ጦርነቱ ምናልባት ወደማይበርድበት ደረጃ እንዳያደርሰው እንደተባለው፣ ወይም ዶናልድ ትራምፕ እንዳሉት ወደ ድርድር ኢራን ተሸናፊነቷን አምና ምናልባት ሌላ የመንግስት ለውጥ አጣ ሳይመጣና ኢራን ላይ ሌላ ትርምስ ሳይፈጥር ወደ ወደ ሰላማዊ ድርድር እንድትመጣ ያደርጋታል ወይስ ደግሞ ሌሎች ሀያላን ጭምር ገብተውበት ከፍተኛ የሆነ ቀውስ መካከለኛው ምስራቅ ላይ ብቻ ሳይሆን ዓለም ላይ ጭምር ሊፈጥር ይችላል። ይህንን በሂደት የምናየው ነው። እንግዲህ ይህ ለእስራኤል በጣም ትልቅ እፎይታ ነው። አሜሪካ በዚህ ደረጃ ተገልጣ በስውር ሳይሆን በግልጥ ገብታ ጀቶቿን አሰማርታ ያላትን ሙሉ የጦር ኃይል ተጠቅማ መደብደቧ ለእስራኤል በጣም ትልቅ ስኬት ነው። እንግዲህ በአጸፋው በመቶዎች የሚቆጠሩ ድሮኖችና ሚሳይሎችን ነው ኢራን ያዘነበችው በእስራኤል ላይ ማለት ነው። እስራኤል ላይ እንግዲህ ሌሊቱን ይሄ ድብደባ እንደተፈጸመ በቀጥታ ኢራን ወደ እስራኤል ነው መተኮስ የጀመረች። ወደ አሜሪካ አልተኮሰችም፣ ነገር የተኮሰችው በቀጥታ ወደ እስራኤል ነው። በጣም በመቶዎች የሚቆጠሩ ሚሳይሎችና ድሮኖችን በአጸፋው በበቀል ተነሳስታ ተኩሳለች ማለት ነው። ይሄ ደግሞ በእስራኤል ምን ጉዳት እንዳደረሰ ገና አልተገለጠም። በቀጣይ የምናየው ነው የሚሆነው ማለት ነው ወገኖቼ። እንግዲህ ሁልጊዜ ግዜ እንደምላችሁ የመጨረሻው መጨረሻ ላይ ነው ያለነው። ጦርን የጦርን ወሬ የተሰሙ ዘንድ አላችሁ፣ ነገርን አደንግጡ ገና ነው ብሎ ጌታ ተናግሮ ነበረ ነበር። ሁለት 2000 ዓመት የተናገረው ይሄ ትንቢት ዛሬ ገና ነው ሳይሆን፣ ዘመኑ ነው፣ ጊዜው ነው፣ ሰአቱ ወቅቱ ነውና በጣም በንቃትና በትጋት የጌታን ቀን ልንጠብቅ፣ እየፈጠን ወንጌል ልናደርስ፣ ለነፍሳት መዳን ልንጠነቀቅና ኢየሱስ ጌታ እንደሆነ አምነው መዳናቸውን ያልተቀበሉ ወገኖቻችን ዘመኑ እንዳለቀቀው በክርስቶስ ኢየሱስ በማመን መዳን እንዲቀበሉ ለማድረግ ጊዜው አሁን ነው። ከንጥቀት በፊት እናንተና እኔ ወይም ደግሞ በክርስቶስ ኢየሱስ በማመን መዳን ያገኝ ወገኖች በሙሉ የምንመለከተው ጦርነት ወይም ደግሞ ትናንት በዘገብኩላችሁ መሰረት የመጨረሻው የንጥቀት መለከት ሊሆን የሚችለው ይህ የጎግ ማጎግ ሰልፍ ነው ብያችሁ ነበረ። ያ ሰልፍ እንግዲህ እየጦዘ መጥቷል ማለት ነው። ወደ ፍጻሜው እየገሰገሰ ነው ያለው። ነገሩ በጣም አጭር ሆኗል። የጌታ ቀን ደርሷል። አያችሁ የጌታ ቀን እንደ ኖህ ዘመን ነው ተብሏል ሲበሉ ሲጠጡ ሲያገቡ ሲጋቡ ድንገት የጥፋት ውሃ መጥቶ እንዳጠፋቸው እንዲሁ እየተበላ እየተጠጣ ሰው እያገባና እየተጋባ ቢሮ ገብቶ እየወጣ እየነገድና እያተረፈ የጌታ ቀን ድንገት ይመጣልና ልንዘጋጅ ልናስተውል ከሁሉ በላይ ነፍሳችን ልታመን ፈጣሪ አድራ ልንሰጥና መዳን በክርስቶስ ኢየሱስ ብቻ እንደሆነ አምነን ነፍሳችንን ልናስመለጥ ጊዜውን ነው ካልሆነ ግን ወደ አስጨናቂው የመከራ ዘመን የመግባት ግዴታ ውስጥ እንወድቃለን ጸጋና ሰላም ከሁላችሁ ጋር ነው በቀጣይ የሚኖሩ መረጃዎችን ወደ እናንተ አቅርብላችኋለሁ ማለት ነው ኢየሱስ ክርስቶስ ጌታ ነው ኢየሱስ ክርስቶስ በቅርቡ ይመጣል ተባረኩ መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ ከሞት ወዲያ ያለኛ መጠለያ አምላክ ጋራ ኑሮ እንደገና አምላክ ጋራ ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ተኖሮ እንደገና አሁኑ መንደር መንግሥተ ሰማይ ግቡ እያጸና ነው በበጉ ደም ላይ መንግሥተ ሰማይ